ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 18 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አገዛዙ እየፈጸመ ያለውን አሰቃቂ ድርጊት ዓለም አቀፉ ማህበረሰብ እንዲያወግዝ እና ገለልተኛ መርማሪ ቡድን ምርመራ እንዲያደርግ አፋብሃ ጥሪ አቅርቧል። መግለጫውን ሰሙታላችሁ። አርበኛ አስረስ ከቀጠናው ኃይሎች ጋር የሚደረገው ጥረት የተሻለ ደረጃ ላይ ደርሷል ሲል ገልጿል። ዝርዝር መረጃውን ይዘናል። የህዝባዊ እምቢተኝነት ትግሉ እንዳይቀለበስ አገዛዙን በሚቃወሙ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 አገዛዙ እየፈጸመ ያለውን አሰቃቂ ድርጊት ዓለም አቀፉ ማህበረሰብ እንዲያወግዝ እና ገለልተኛ መርማሪ ቡድን ምርመራ እንዲያደርግ አፋብኃ ጥሪ አቀረበ። የአማራ ፋኖ ብሔራዊ ኃይል ከሰሞኑ የሰው እጅ በመጥረቢያ ሲቆርጥ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መለቀቁን አስመልክቶ ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት ያደርግ ሲል ትናንት ህዳር 17 2018 ዓ.ም ባወጣው መግለጫ ጠይቋል። ይህ ዓይነቱ ድርጊት በማንም የሚፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባው አሳፋሪ ድርጊት በመሆኑ የአማራ ፋኖ ነው ብሔራዊ ኃይል ድርጊቱን ፈጽሞ እንደሚያወግዝ አሳውቋል። ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገ ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህንን አጋጣሚ በመጠቀም የፋኖ መዋቅርን እየከሰሱ ይገኛሉ ብለዋል። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን ያገዛዙ ሰራዊት አባላት እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊት በማይገልጽ መንገድና መዋቅራችን በማያውቀው ድርጊት መነሻነት በተከፈተው የሰላም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን በማለት አብራርተዋል። አገዛዙ በደረሰበት የዲፕሎማሲ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉት ወንጀሎች መጋለጥ በተጀማመረው ህዝባዊ ንቅናቄ ምክንያት ቅርቃር ውስጥ መግባቱን ተከትሎ መሰል ነውረኛ ተግባራትን በስውር በማስፈጸም እና በሚዲያ በማስተጋባት ህዝብን ማደናገር የዘውትር ስልቱ መሆኑም ይታወቃል ሲልም ገልጿል። የፋኖን የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮች አረመኔ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል ብለዋል። ከሰሞኑ በአማራ ክልል እየፈጸማቸው ያሉት ድርጊቶች በቅርቡ በአርሲና በመተከል ቡለን ከተፈጠረው ጅምላ ፍጅት የቀጠለ የአገዛዙ ስልት ነው። ላብነት በምዕራብ ጎጃም ሰከላ ወረዳ ንጹሐንን በመረሸን እና ምላሳቸውን በመቁረጥ ግንቦት 9 2016 ምረት በሰሜን ሸዋ በረከት ወረዳ መተብላ ከተማ አድዬ አክሊላ የተባለች ግለሰብን በቡድን አስገድደው ከደፈሩ በኋላ ጡቷንና እጆቿን ቆራርጠው አሰቃቂ ሁኔታ በመግደል አረመኔነቱን አሳይቷል ሲል ገልጿል። በመሆኑም መላው የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙ ያሉትን አሰቃቂ ድርጊት እንዲያውግዙና ገለልተኛ መርማሪ ቡድን እንዲቋቋምና ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችንን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችን እናረጋግጣለን ሲል አፋብኃ ጥሪውን አስተላልፈዋል። አርበኛ አስረስ ከቀጠናው ኃይሎች ጋር የሚደረገው ጥረት የተሻለ ደረጃ ላይ ደርሷል አለ። የአማራ ፋኖ ወቅታዊ ትግል ቁመናን፣ የአማራ ህዝብ የፋኖን ትግል የሚያይበትን እይታ፣ ትግሉ የደረሰበትን ደረጃ፣ ፋኖ የአፍሪካ ቀንድ ቀጠና ህዝቦችን መከራ መሸከሙን፣ በቀጠናው የሚደረጉ ጥምረቶችን በሚመለከት የአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ እንዲሁም የአፋብኃ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ማብራሪያ ሰጥቷል። አርበኛው ለኢትዮ ኒውስ በሰጠው ማብራሪያ ፋኖ አሁን ላይ የሚያደርገው ትግል ከምንጊዜውም በላይ ከፍተኛ ደረጃ ላይ ደርሷል ሲል ገልጿል። ፋኖ ከቅርብ ጊዜ ወዲህ ከማጥቃት ወደ መከላከል ገብቷል በሚል ለተነሳለት ጥያቄ በሰጠው ምላሽ፣ በሽምቅ ውጊያ ውስጥ ማጥቃትና መከላከል ጎን ለጎን ነው የሚሄዱት ሲል ገልጿል። በዚህም ማጥቃት ባለብን ሰዓት እናጠቃለን፣ መከላከል ሲኖርብን ደግሞ እንከላከላለን ብሏል። ሆኖም መስከረም ወር ላይ በሰሜን ወሎ የተካሄደው ዘመቻና ከፍተኛው የአፋ ባህድል ህዝቡ ድልንና ውጊያን በዚህ ልክ እንዲጠብቅ አድርጎታል ሲል ገልጿል። ስለዚህም ህዝባችን ኦራል ሲማረክ ታንክ ሲማረክ ነው የሚጠብቀው። ከዛ በመለስ ያሉና ከፍተኛ ድሎች እያስመዘገብን ነው ብለዋል። ላብነትም በቴዎድሮስ እዝ ቀጠና በየጊዜው ከፍተኛ ድሎች እየተገኙና በርካታ ቦታዎችንም እየተቆጣጠርን ነው ብለዋል። አንዳንድ ጊዜ ያው በተለይ ባለፈው በምስራቅ አማራ ቀጠና ወሎ አካባቢ ተፈጽሞ የነበረው ከፍተኛ ድል የተገኘበት ጀብዱ ስለነበረ ከዛ በኋላ የተገኙት ድሎችና ወታደራዊ ገድሎች የመደብዘዝ ሁኔታ አለ። ህዝቡም ደጋፊያችንም የፋኖን ትግል በዛ ልክ የመጠበቅና ከዛ በተሻለ ልክ የመጠበቅ ነገር አለ። ይሄ በጦርነት ሂደት ውስጥ የሚያጋጥም ነው። ነገር ግን ዝግጅት ይፈልጋል። ያው ጦርነት ነው። ህይወት ነው የሚገበርበት የምትከፍልበት። ሎሚ ወይ ቲማቲም አደለም የምትወራወረው። ይህ ነው የምትታኮሰው በየቀኑ ወጣቶችን ገብርህን ድል የምታገኘው ዝም ብሎ የሚመጣ የሚገኝ ያለ መስዋዕትነት የሚገኝ ድል የለ። መስዋዕትነት ከፍለንበትም ነው እስካሁን ሰርቫይቭ ማድረግ የቻል ነው የአገዛዙን ሰራዊትም በዚህ ልክ ማሽመድመድ እየቻል ነው። ስለዚህ በተለያየ ጊዜ የተለያዩ ስልቶችን መጠቀም የተለመደ ነው ተብሎ ሊጠቀስ ከሚችል በስተቀር በእርግጥ ወደ ሽብታነት ስለወረድ ነው ወይ እነሱ የተለየ ብልጫ ስላመጡ አደለም። እንደውም መሬት ላይ ባለውን ቁጥጥር ትሌት ከወሰድክ ከዚህ ቀደም ከወረዳ ከተማዎች አሉ ንስ ከተሞች አካባቢም የጠላት ኃይል የነበረባቸው ቦታዎች ላይ በተለይ ጎጃም ቀጠና ብዙዎቹን አስለቅቀን በቁጥጥራችን ስር ነው ያሉት። ሙሉ በሙሉ ከተሞች ላይ ነው የጠላት ኃይል ሰፍሮ ያለ። ይሄ ሲባል ለኦፕሬሽን ከአንድ ቦታ ወደ አንድ ቦታ አይንቀሳቀስም ማለት አይደለም። ሁሉንም ነገር አግተል ትሎ ከባድ መሳሪያዎችን ይዞ ጀቶችን አሰማርቶ ድሮኖችን አሰማርቶ አንዲት የሆነች ስፖርት ላይ ልታዩ ትችላለ። የጠላት ሰራዊት ስለዚህ እዛ ቦታ ይው ማለት ፉል ኮንትሮል አለው ማለት አይደለም፣ ወይም የፋኖ እንቅስቃሴ ጠፍቷል ማለት አይደለም። እውነት ለመናገር አርበኛው አያይዞ ፋኖ የአፍሪካ ቀንድ ቀጠናን ህዝቦች መከራ ሁሉ ተሸክሟል ሲል ገልጿል። ይህን ሲያብራራም አቤ ከፋኖ ጋር ውጊያ እያደረገ ባይሆን ኖሮ በቀጠናው ከሁለትና ሶስት ሀገራት ጋር ውጊያ ያካሂድ ነበር፣ በዚህ ቀጠናው የባሰ ቀውስ ውስጥ ይገባ ነበር በሚል ገልጿል ስለሆነም የቀጠናው ኃይሎች ለፋኖ ድጋፍ ማድረግ ግዴታቸው ነው ብለዋል። አያይዘውም በቀጠናው እየተደረገ ያለው ጥምረትና ውይይት በጥሩ ሁኔታ ቀጥሏል ሲል አብራርተዋል። ቦታ እየተተቸን እየተሰደብንም ጭምር ትርክቱን ማስተካከል ነበር የመጀመሪያው ስራ። ለአማራ ህዝብ ብቻውን ደሴት ነው ሊቀጥል አይችልም። አማራን የሚወክል የፖለቲካ ኃይል ቀጠናው ላይ ብቻውን ደሴት ነው ሊቀጥል አይችልም። ከየትኛውም ጥቅሙን ኮምፕሮማይዝ ሳያደርግ አጀንዳውን ኮምፕሮማይዝ ሳያደርግ በቀጠናው ካሉ ሌሎች አቅም ካላቸው ተሞክሮም ካላቸው አዳዲስም ኃይሎች ጋር መቀናጀት እና መነጋገር እንዳለበት በባለቤትነት ይሄንን ሀሳብ ማስፈን ነበር የመጀመሪያው ስራ። ያ ስራ ከሞላ ጎደል በተሳካ ሁኔታ ሂዷል። አሁን ደግሞ ተጨባጭ እንቅስቃሴዎች መደረግ አለባቸውም። ተጨባጭ ንግግሮች፣ ውይይቶች በተለያየ ቦታ ይደረጋሉ። ሲደረጉም ቆይተዋል። እነዚህ ነገሮች መሬት ላይ ወርደው ተጨባጭ የሚሊታሪ አሊያንስ፣ ተጨባጭ የፖለቲካ አሊያንስ ውስጥ ለመግባት ስምምነቶች ሊያስፈልጉ ይችላሉ። አርበኛ አስረስ ጥምረቱ የተሻለ ደረጃ ላይ ነው፣ ከዚህ ቀደም በንግግር ነበር ሲገለጽ የነበረው፣ አሁን ተጨባጭ ሁኔታ ላይ ደርሷል ሲል ገልጿል። ዝርዝር ሁኔታዎችን ግን በሂደት ይገልጻል ብለዋል። ከኤርትራና ከህዋት ኃይሎች ጋር የአማራን ህዝብ ጥቅም ያስቀደመ ጥምረት እንደሚያስፈልግ አርበኛ አስረስ መግለጹ አይዘነጋም። በትክክል በትክክል የተሻለ ደረጃ ላይ ደርሷል። ከዚህ በፊት በንግግር ደረጃ በሀሳብ ደረጃ ነው ሲንጸባረቅ የነበረው። አሁን ተጨባጭ ንግግሮች አሉ። እንግዲህ ዝርዝር ሁኔታው በሚገባ ሲጠናቀቅ እና ጥሩ ደረጃ ላይ ሲደርስ ለሕዝብ ይፋ የሚደረግ ነገር ነው የሚሆነው። ስለዚህ ይሄ ነው አጠቃላይ እንቅስቃሴው ጥሩ ደረጃ ላይ ነው ያለው። አገዛዙም የፈራውም የሚሰጋውም ከፍተኛ ፕሮፓጋንዳ ስራ የሚሰራውም በዚህ ምክንያት ነው። እስካሁን ድረስ ብዙ ነገሮች ቀደም አንተን በጥያቄ ስታነሳ እንደነበረው ፋኖ ሽፍታ ነው፣ ዋሻ ውስጥ ነው ያለ፣ ገዳም ውስጥ ነው ያለ፣ እዚህ ውስጥ ነው ያለ የሚል የፕሮፓጋንዳ ስራ ሲሰራ የነበረ አገዛዝ የፋኖ ኃይል በዚህ ደረጃ ፖለቲካዊ እና ዲፕሎማሲያዊ እንቅስቃሴ አድርጎ በኢትዮጵያ ውስጥ ብቻ ሳይሆን በቀጠነው ያሉትን የፖለቲካ ኃይሎች ማሰለፍ ማስተባበር የሚችልበት ደረጃ ላይ እና እንቅስቃሴ ላይ መድረሱ ከፍተኛ ፍርሃትና ሽብርን ፈጥሮበታል። ይህ ጉዳይ ደግሞ ባዶ የሌሎችን ትልቅ ኢንፍሉዌንስ ያላቸውን አሜሪካን የመሳሰሉ ሀገራትንም ትኩረት መሳቡ ስለማይቀር በዛ የሚደርስበትን ጫና የሚደርስበትን ጣጣ ያውቃል። እስካሁን ድረስ በአርሶ አደሩ ትከሻ በጣም በጥቂት የነፍስ ወከፍ መሳሪያዎች መነሻነት በቂ ልምድ በሌላቸው ወጣቶች የተመራው ትግል በዚህ ልክ ይህንን ግዙፍ ሰራዊት በመሰባበር እዚህ ከደረሰ ጥቂት ድጋፍ ድጋፍ ሲባል ነሰር የቁሳቁስ ድጋፍ ላይሆን ይችላል። ጥቂት የፖለቲካም ዲፕሎማሲም ድጋፍ ፕሮፓጋንዳም ድጋፍ እንደ ቀጠና የሚያገኝ ከሆነና ኢቭን ትግላችን በዚህ ደረጃ እውቅና ማግኘት የሚችል ከሆነ በጣም በጥቂት ጊዜ ውስጥ የአገዛዙ ሰራዊት እንደምናንበረክከው ይታወቃል። ይሄ ነገር ነው እንግዲህ ለናቢይ አሕመድ አስፈሪ ቅዠት የሆነባቸውም የህዝባዊ እምቢተኛነት ትግሉ እንዳይቀለበስ አገዛዙን በሚቃወሙ ሰላማዊ ፖለቲካ ኃይሎች ቅንጅትና ምክክር ቢመራ ሲል አብሮነት ኢትዮጵያ ጠየቀ። የፖለቲካ ድርጅቶች በኢትዮጵያ የተጀመረውን ህዝባዊ እምቢተኛነት ድጋፍ ለመስጠት አብሮነት ኢትዮጵያ መግለጫ አውጥተዋል። ስብስቡ በመግለጫው የብልጽግና አገዛዝ ግፍና ጭካኔ ያንገፈገፈው የኢትዮጵያ ህዝብ ወደ ሰላማዊ ህዝባዊ እምቢተኛነት ትግል ለመግባት እየተነሳሳ እንደሆነ ግልጽ ምልክቶች መታየት ጀምረዋል ብለዋል። የሐኪሞች፣ የሹፌሮች፣ የመምህራን፣ የዩኒቨርሲቲ ተማሪዎች ሰልፎችና በተለያዩ የህብረተሰብ ክፍሎች እየተካሄዱ ያሉ ሰላማዊ ሰልፎች የዚህ ተነሳሽነት ግልጽ ማሳያዎች ናቸው ያለው አብሮነት፣ ህዝብ ፈጁ ያልተቋረጠ ጦርነት፣ አስከፊ የኑሮ ውድነት፣ ህገወጡ ያፈና እና የግድያ ድርጊት ማበሪያ ያጣው መፈናቀልና ስደት፣ ቅጥ ያጣው ሙስናና ምዝበራ፣ ዘግናኙ ሃይማኖታዊ፣ ጾታዊና ብሄር ተኮር ጥቃት፣ በአጠቃላይ በህዝቡ ዘንድ እየደረሰ ያለው ፈርጀ ብዙ ሰብአዊና ብሔራዊ ውርደት ህዝቡ አግዛዙን ታግሎ ከማሸነፍ ውጪ ሌላ አማራጭ እንዳይኖረው አድርጎታል ሲል አብራርተዋል። ህዝቡ ወደዚህ አይነቱ የትግል ተነሳሽነት መግባት መጀመሩ የሚጠበቅና የበለጠ ተጠናክሮ መቀጠል የሚገባው ነው። ይህ የህዝብን እምቢተኝነት ጅማሮ ምክንያታዊ ሆነ፣ በህግም ሆነ በሰብአዊነት ተቀባይነት ያለው እንቅስቃሴ ስለሆነ የአብሮነት ኢትዮጵያ በሙሉ ልብ ይደግፏል ሲል ገልጸዋል። ማንኛውም አምባገነናዊና ጦረኛ መንግስት በጥያቄና በተማጽኖ የግፍ አገዛዝን ለማቆምና የለውጥ ጥያቄን በጸጋ ለመቀበል ተፈጥሮ አይፈቅድለትም ያለም ሲሆን የብልጽግና አምባገነንን አገዛዝም ላለፉት ሰባት ዓመታት ሲቀርብለት የነበረውን የህዝብ ጥያቄ ተማጽኖና ምልጃ እንደ ፍርሃት ቆጥሮ ሲሳለቅበት ቆይቷል ሲል አንስተዋል። በዚህም ምክንያት ከፊሉ ህዝብ ጠመንጃ አንስቶ ጫካ በመግባት አገዛዙ ራሱ በመረጠው የኃይል መንገድ ሊፋለመው የተገደደ ሲሆን፣ ከፊሉ ህዝብ ደግሞ የአገዛዙ ደካማ ጎን በሆነው የሰላማዊ ህዝባዊ እምቢተኝነት ስልት ሊጋፈጠው በመነሳሳት ላይ ይገኛል ብለዋል። ህዝቡ የሰላማዊ ህዝባዊ እምቢተኝነት ትግል ውጤት ያመጣል ብሎ ከማመንም ባለፈ ተጨባጭ የተግባር እንቅስቃሴዎችን ሳይ መጀመሩ ስንጠብቀው የነበር እና እጅግ አበረታች የሆነ ክስተት ነው በማለትም አንስቷል። ይህ መሆኑ እንደተጠበቀ ሆኖ እየመጣ ያለው ህዝባዊ እምቢተኝነት በአጭር ጊዜ በቀላል መስዋዕትነትና ለዘላቂ ውጤት በሚያበቃ አግባብ ለድል እንዲበቃ የትግሉ ወገን የሆኑ ሁሉ በትብብርና በምክክር መንፈስ መስራት እንችል ዘንድ ከታች ያሉት ነጥቦች ትኩረት ሊሰጣቸው ይገባል ብለዋል። የወቅቱ የህዝብ ጥያቄ መሰረታዊ የስርዓት ለውጥን የሚጠይቅና በጋራ ሀገራዊ አጀንዳዎች ላይ ያተኮረ ይሆናል ብሎ እንደሚያምን ገልጿል። ተቀጽላ ሰጥቶ እምቢተኝነቱን እንዳፍን የህዝባዊ እምቢተኛነት ትግሉ አገዛዙን በሚቃወሙ ሰላማዊ የፖለቲካ ኃይሎች ቅንጅትና ምክክር ቢመራ ሲል መክሯል። የሚካሄደው የሰላማዊ ህዝባዊ እምቢተኝነት ትግል በአጭር ጊዜ ባነሰ መስዋዕትነትና ለዘላቂ ውጤት በሚያበቃ ከፍተኛ ጥንቃቄና ዝግጅት መመራትና መካሄድ አለበትም ብለዋል። ከአሁን ቀደም በእጃችን ገብተው እንዳመለጡን የተለያዩ የለውጥ አጋጣሚዎች እንዳይጠለፉ፣ እንዳይኮላሽ ወይም ከቁጥጥራችን ውጭ የሆነ የባሰ አደጋ ይዞብን እንዳይመጣ በቂ ዝግጅትና ጥንቃቄ ሊደረግበት ይገባል ሲልም አሳስበዋል። ስለሆነም የህዝቡ ብሶት ገንፍሎ በስሜት ወደ አደባባይ ቀድሞና ጥሶ ከመውጣቱ በፊት የፖለቲካ ኃይሎችና ሲቪክ ማህበራት በመለስተኛ የጋራ አጀንዳ ትብብር ፈጥረው ትግሉን የማስቀጠል ኃላፊነታቸውን በአግባቡ መወጣት ይገባቸዋል ብሏል። የኢትዮጵያ የፖለቲካ ኃይሎች በአንድ በኩል የህዝቡን ትግል እንዴት በብቃት በማገዝ አገዛዙን በእርግጠኛነት ልናሸንፈው እንደምንችል፣ ከአገዛዙ መውደቅ በኋላም ምን አይነት ለዘላቂ ለውጥ የሚያበቃ የሽግግር ሂደት ልናካሄድ እንደምንችል የሚችል ግልጽ እና የተብራራ ፍኖተ ካርታ ሊኖረን ይገባል ሲልም ጠቅሷል። የኢትዮጵያ ህዝብ በምሬት ወደ እምቢተኝነት እያመራ መሆኑን የዓለም አቀፉ ህብረተሰብ አስቀድሞ እንዲያውቅና የህዝቡ የትግል አጋር እንዲሆን የሚያስችሉ ጠንካራ ስራዎችን መስራት አስፈላጊ ነው ብለዋል። በአጠቃላይ በአሁኑ ወቅት በተለያዩ የሀገራችን አካባቢዎች እየታዩ ያሉት የህዝባዊ እምቢተኛነት ትግል ጅምሮች የሚጠበቁና የሚያበረታቱ ናቸው ያሉ አብሮነት በታሪካችን ደጋግሞ እንደታየው በተቃዋሚ ጎራው የዝግጅት እጥረትና መተባበር አለመቻል የወቅቱን የህዝብ የትግል ተነሳሽነት እንዳይኮላሽ የሀገሪቱ የፖለቲካ ኃይሎች እና የተለያዩ የማህበረሰብ መሪዎች በየለውጥ አጋጣሚው ከነበሩ ድክመቶች እና ከተሰሩት ስህተቶች በአግባቡ ተምረን ትግሉን በብቃት በማቀድ በማስተባበር እና በማገዝ ካለፉት ትውልዶች የተሻለ ታሪክ መስራት አለብን ሲል ጠይቀዋል። ትግሉ በአጭር ጊዜ በቀላል መስዋዕትነት እና ለዘላቂ ውጤት በሚያበቃ አግባብ በከፍተኛ ዝግጅት፣ በከፍተኛ ጥንቃቄ እና የኃላፊነት ስሜት መካሄድ ይኖርበታል ያለ ሲሆን ይህ እውን እንዲሆን የአብሮነት ኢትዮጵያ የተቃዋሚ ጎራ በጊዜ የለኝም መንፈስ ሌት ከቀን ጠንክሮ በመስራት የአጀንዳና የመዋቅር ዝግጅቶች በአስቸኳይ አጠናቀው የሕዝቡን ትግል ወደ ማገዝ መግባት ይኖርበታል የሚል እምነት እንዳለው ገልጿል። ኡጋንዳ የኢትዮጵያ የኤርትራና የሶማሊያ ስደተኞችን መመዝገብ ማቆሟን አስታወቀች። ምስራቅ አፍሪካዊቷ አገር ኡጋንዳ የአፍሪካ ቀንድ አገራት ከሆኑት ከኢትዮጵያ ከኤርትራና ከሶማሊያ ለሚመጡ ሰዎች የስደተኝነት ምዝገባ ማቆሟን አስታውቃለች። የኡጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከሦስቱ ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውንና ለዚህም ምክንያቱ በአገራቱ ውስጥ ድጋፍ ስለሌለ መሆኑን

የሚኒስትሩ ውሳኔ የተሰማ ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበት እና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳ ዘ ዴይሊ ሞኒተር ዘግበዋል። ቀደም ባሉት ዓመታት ከሶስቱ አገራት የሚወጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመምረጣቸው በርካታ ስደተኞች ከኢትዮጵያ፣ ከኤርትራና ከሶማሊያ ወደ አገሪቱ እየገቡ ነው። የአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን የሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የሶስቱን ሀገራት ዜጎች የሚመለከት እንዳልሆነ ተገልጿል። ሚኒስትሩ እስካሁን ወደ ኡጋንዳ የገቡት ስደተኞች ቁጥር ወደ ሁለት ሚሊዮን እየደረሰ እና በየዕለቱ እየጨመረ መሆኑን አመልክተው በየቀኑ በአንድ መቶ እና በሁለት መቶ መካከል የሚቆጠሩ ስደተኞች ከዲሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉ ብለዋል። ኡጋንዳን በበርካታ ስደተኞች ተመራጭ የሆነችው ስደተኞች በነፃነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ ከመፍቀዷ በተጨማ ተጨማሪ ለዜጎች የተፈቀዱ አገልግሎቶች መጠቀም ስለሚችሉ ነው። ሚኒስትሩ እንዳሉት ኡጋንዳ ስደተኞችን ለመደገፍ በየአመቱ ሁለት ቢሊዮን ሺሊንግ ወይም የኡጋንዳ ገንዘብ ታወጣለች። አሁን ኡጋንዳ እንዳይመዘገቡ እገዳ የጣለችባቸው የኢትዮጵያ፣ ኤርትራ እና የሶማሊያ ስደተኞች በዋናነት በፖለቲካዊ ምክንያቶች በጦርነትና የሀገራቸውን መንግስታትና ሌሎች ኃይሎችን በመስካት ነው የሚሰደዱት። የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያመለክተው በአሁኑ ጊዜ በኡጋንዳ ውስጥ ከሃምሳ ስ